ተቀወጠ ተቀወጠ ተቀወጠ። የአብርሸና የሩታ ሰርግ ማለት ነው። አብርሸና ሩታ እንኳን ደስ አላችሁ። እንኳን ለዚህ ቀን እንኳን ለዚህ ክብር አበቃችሁ። እንዲሁም ደግሞ የአብርሸና የሩታ ኦዲንሶች ግሬስ ፋሚሊዎች እንኳን ደስ አላችሁ። ዛሬ የአብርሸና የሩታ የደስታቸው ቀን ብቻ ሳይሆን የእናንተም የደስታችሁ ቀን ነው። ውድ ተመልካቾቼ ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። የሰውን ደስታ ለሚያስደስታችሁ እንኳን ደስ አላችሁ እያላችሁ ማለት ነው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ሀብዛሌ ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ ከዚህ በፊትቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። የእውነት ከልቤ አመሰግናለሁ። ምክንያቱም በዚህ ሰሞን ብዙዎቻችሁ ሰብስክራይብ እያደረጋችሁ ኛ ያላችሁት ማለት ነው። ክበሩልኝ። ስለወደዳችሁኝና ስላከበራችሁኝ እጅግ በጣም አርቄ ከልቤ ነው የምወዳችሁ እኔ ማለት ነው። እና አሁንም ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ማለት ነው። በቅርቡ በቅርቡ ሀያ ሺ እገባለሁ ማለት ነው። አዎ፣ የሀያሺ ቻሌንጅ ጀምሩልኝ። ሀያሺ ያስገቡኝ በዚህ ወር ውስጥ ማለት ነው። ሀያ ሺ ልገባ እፈልጋለሁ። እንዲህ በቃ እኔ ሀያ ሺ መግባት እፈልጋለሁ። መቶ ሺ አለለም፣ ሀምሳ ሺ አለለም፣ የደሃ ምጥን ንጥር ያለ ሀያ ሺህ ያስገቡኝ ማለት ነው። እና ምነው ቀለሞ በዛሬ በሰርግ ቀን በደስታ ቀን ብሶት ዚስማይ ብሶት ኖ ብሶት አሁ ኖ ብሶት። እና አብርሽና ሩታይ እንኳን ደስ አላችሁ፣ እንኳን ለዚህ ክብር፣ እንኳን ለዚህ ቀን አደረሳችሁ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። ያው እነሱ ቪዲዮ ባይለቁም ዛሬ የደስታቸው ቀን ቢሆንም ነገር ግን ደግሞ ናቲ በቲክቶክ ላይ በላይቭ በቀጥታ እያስተላለፈ ነው ያለው ማለት ነው። ናቲ ያው የቲክቶክ ስሙ ናቲ ሳይሆን ዋን ላቭ ኢትዮጵያ ነው የሚለው የቲክቶክ ስሙ ማለት ነው። አሁን ግን ማታ እንገናኝ ብሎ ዘግተዋል ማለት ነው። ላይቭ ዘግተዋል ማለት ነው። ለማንኛውም ያው የደረሰን ደርሶናል። እንደዚህ እየተቆራረጠ ማለት ነው። እኛ ደግሞ ሙሉ ማድመጥ አንችልም። ሳውዲዎች ማለት ነው፣ አይከፍትልንም የቲክቶክ ላይቭ ማለት ነው። ለማንኛውም እንኳን ደስ አላቸው። እነ ኩሽኩሾች አይዟችሁ። የሊያ ኩሽኩሽ መጣብኝ ዛሬ አለ እውነት። ሊያም ዛሬ ሊደርስሽ ይገባል። በዚህ ሰሞን እንግዲህ ሌሎቹም አይደለም ሊያም እራሱ ቡና እየጠጣችባቸው ነበር። እናንተ ያ ይሄ ሸክም፣ ሸክም ሁለቱ እንጀራ፣ ሶስት እንጀራ የምትበላውን ነገር ማለት ነው እያስበላት ነበር፣ በአብርሃም እና በሩታ ስም ማለት ነው። ለማንኛውም አሁን ዛሬ ማንንም መንካት አልፈልግም። ይቅር፣ የደስታ ነው ሰርግ ነው ደስ የሚል ነገር ነው። የማንን ኮሽኮሽታ የማንን መነቋቆር ወፍ የለም ማለት ነው። ለነገሩ ይሄ ጉዳይ መነጊ ነጊ መጣለው ማለት ነው። ምክንያቱም ዛሬም አልተውም፣ ዛሬም እየሰማዋቸው ነበር ማለት ነው። አንዷም ዛሬን ቆሽ ቆሽ እያለች ነበረ። ዞር ዞር ዞር ስል የሆነ ቦታ ላይ ድፍት ሲያደርገኝ የሆነ ሚስጥር ሲወራ ሰማውኝ ማለት ነው። እሱ ሚስጥር ሲወራ ቲንጋረኩኛ በዛን ሰዓት ሲያዟ ዙራት እያየሁኝ ነበረ። ምክንያቱም ምልክት ልስጣችሁና፣ ሀያ ሰባት ካራንቲ ነው ሚላ ካራንቲ ወርቅ ለአንድ ቲክቶከር ስትሰጠው አይቼ እሱን ቪዲዮ ቀብ አደረግኩት ማለት ነው። እኔ ማን አለብኝ ለነገር ማለት ነው። ለማንኛውም እሱማ ነጌም ነው፣ በደንብ አድርጌ የምፈታፍጥበት ማለት ነው። ይሄድባቸዋለሁ። እነሱ ሲሄዱባቸው የማዳን ቅመሞች ሂዱባቸው እያሉ አልነበረ እያሉ ነበር። እኔም ይሄድባቸዋለሁ ነጌ ማለት ነው። ነጌ የምሄድባቸው በእነሱ ላይ ነው። ነ እኔ ነኝ ምድረ ወራዳ ማለት ነው። ለቲክቶከር እናንተ ወርቅ እየሰጣች ለእናንተ ሐላል ያደረገው ማን ነው? ለእናንተ ጽድቅ ያደረገው ማን ነው? ለሌላው ሐራም የሆነበት ማለት ነው። እናንተ ደነዞች ማለት ነው። ነገ መጣ፣ እናንተ መነጌ ነው የምመጣው። ዛሬ ቅር የደስታ ቀን ነው። ቀለማ ወረድሽባቸው እኮ አሁን ምን ትወርጂ? ለማንኛው እንኳን ደስ አላቸው። እኔ እኮ ላይ የሆነ ሰው እኮ ስንቃወም እኔ ማንኛ የሚለው ነገር እኮ ራሳችን መጠየቅ አለብን እኮ ስለ ራሳችን ሳናቅ፣ እስኪ በመጀመሪያ እኮ እኔ ስለ ማንሰጥቻ አለው ሚስጥር ይወጣብኛል ወይ ብሎ አያስብን ሰው እሱን ምን አክል ሺ ብር አፍስሳ እንደገና ለሁለት መቶ ብርና ለሶስት መቶ ድርሃም ስትቆረቆር ነበረች። ደነዝ ማለት ነው። ለማንኛውም እውነቴን ነው። ነገ ይመጣበታለሁ መለሰበታለሁ። ዛሬ በድጋሚ እንኳን ደስ አላችሁ አብርሸና፣ ሩታ እንዲሁም ደግሞ የአብርሸና የሩታ አድናቂዎች እንኳን ደስ አላችሁ። ውይ ማደን ቅመሞች እንዴት ደስ እንደምትሉ እዛ ቦታ ላይ ያላችሁ እንዴት ደስ እንደምትሉ ማለት ነው። በቃ ፈገግታችሁ፣ ደስታችሁ የሆነ ነገር በቃ ደስ የሚል ነገር አለው ማለት ነው። ለማንኛውም ሚዜዎቹ በደንብ ታይተዋል ማለት ነው። ነጽጌ፣ እነ ሜሪ፣ አቤት አንድ አይነት ቀሚስ ነው የለበሱት እንዴት ደስ እንደሚሉ ማለት ነው። ለማንኛውም ይመቻችሁ፣ ይመቻችሁ። ዛሬ እኮ ተቀወጠ ዱባይ ላይ ማለት ነው፣ ተቀወጠ። የእኔ ውዶች፣ የኔ አልበገሬ፣ እውነት ሰርታችሁ የምታሰሩ ስራም በተግባር የምታሳዩ ጀግኖች ማለት ነው። ለምን ተለወጣችሁ? ለምን ለውጥ አሳያችሁ? እንደ ትናንትናው ለምን አፈር ካፈር ሆናችሁ አላየናችሁም እያላችሁ ነው አንዳንዶቻችሁ የምትንገበገቡት ማለት ነው። ያው እኛ ሀበሻዎች የሰው መለወጥ አንወድም። አይደለም አፈር ለአፈር ሆኖ በእግዚአብሔር በአላህ ብለው ሲለምኑን ነው እኛ የሚያስደስተን እንጂ ወጣት አድጎ ተለውጦ ትልቅ ቦታ ሲደርስ አያስደስተንም። አሁን ለአንዳንዶቻችን እሳት ነው የእግር እሳት ነው የሚሆንብን ማለት ነው። አሁን እነዚህ ልጆች በቃ ሰርተው ነው በራሳቸው ስለ ሃይማኖት አያወሩ ስለ ብሔር አያወሩ ስለምን አያወሩ በራሳቸው አይዲያ ጥረው ግረው እዚህ ስለደረሱ ቅጥል ላርጓችሁ የተቃጠላችሁ መልካም፣ የመቃጠል ጊዜውንላችሁ። ለነገሩ አንዳንዶቻችሁ እልም ያላችሁ ዘረኛ፣ የዘረኝነቱ የዘረኝነቱ ነገር በደማችሁ ሰርስሮ የገባ የእነዚህ ልጆች ማደግና መለወጥ ያንገበገባችሁ ናችሁ ማለት ነው ዘረኛዎች ማለት ነው። ምክንያቱም እነዚህ ልጆች የወጡት የት አካባቢ እንደሆነ ስላወቃችሁ ማለት ነው። ማንነታቸውን ስላወቃችሁ ነው። በዘረኝነት ቅጥል ላደረጋችሁ ማለት ነው። ሌላ እኮ ምንም ነገር ኖሮባቸው አይደለም። እነሱን እያየ ብዙ ዩቲዩበር እየነቃ ነው ያለው ማለት ነው። ብዙ ዩቲዩበር እንደነሱ እንዴት አድርጌ ማደግ አለብኝ ብሎ እራሱን እየጠየቀ ነው ያለው ማለት ነው። ስለዚህ እነዚህ ልጆች ደግሞ ሰውን አሳደጉ እንጂ ምንም አላሉም። ለማንኛውም በጣም ይቅርታ፣ በዚህን ሰዓት እንደዚህ አይነት ወሬ ማውራት አልነበረብኝም። እንኳን ደስ አላችሁ። ወልዳችሁ ለመሳም ያብቃችሁ። አብርሽና ሩታ ለመሳም ያብቃችሁ። እውነት መንታ መንታውን መንታ መንታውን ዱብ ዱብ እያደረጋችሁ አይዟችሁ። እነ ኩሽ ኩሾች መልካም የመንደድና የመቃጠል ጊዜ ይሁንላችሁ ማለት ነው። አይዟችሁ እየተጽናናችሁ ቪዲዮን እያያችሁ እየኮመኮማችሁ ማለት ነው። እነሱስ ዘና ፈታ እያሉ ነው። ከጓደኞቻቸው ማለት ነው ከአድናቂዎቻቸው ዘና እያሉ ነው። እነሱ አሁን ሌላ አለም ላይ ናቸው እነሱ ማለት ነው። እናንተ ግን ያው እየተቀመጣችሁ እዛው በተቀመጣችሁበት ያው እያሰላሰላችሁ ነው። ነገ ቲክቶክ ገብቼ ስለነሱ ምን ላውራ እያላችሁ ነው ያላችሁት ማለት ነው። ይህ ስድስት እና ዘጠኝ ቀሚሳን ጠልጥላችሁ እዛ የምታወሩት ነገር እያስተካከላችሁ ነው። ለነገሩ መልካም የማስተካከል ጊዜ ይሁንላችሁ። እኛም በእናንተ መልካም የመፈትፈት ጊዜ ይሁንልን ማለት ነው። ሰላማችኋን። ላይክ አብዛልኝ፣ እወዳችኋለሁ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ባይ